ሰላም ቤተሰብ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ያው ፀጉሬን ታጥቤ ከተጣጠብኩ በኋላ ምን ማድረግ እንዳለብኝ ትንሽ ላሳያችሁ ብዬ ነው። ለምን ቅባት ከመቀባታችሁ ወይም ደግሞ ከመምረጣችሁ ባሻገር እንዲሁም ደግሞ የተለያዩ ውህዶችን ከመጠቀማችሁ ጎን ለጎን ተታጥባችሁ በኋላ ወይም ደግሞ ልትታጠቡ ስትሉ የምታደርጉት ነገር በጣም ወሳኝነት ስላለው ነው፣ ፀጉራችሁ ጤናማ ሆኖ እንዲቀጥል ማለት ነው። ስለዚህ ይችን ትንሽ ቪዲዮ ላጋራችሁ ብዬ ነው። ያው ከታጠባችሁ በኋላ የምሰሩት ስህተት ስላለ፣ ጠንካራ ጸጉር ያላችሁ ጸጉራችሁ እስኪደርቅ ድረስ መጠበቅ የለባችሁም፣ በርጥቡ ነው። እንደውም ሌላ ጊዜም ራሱ ውሃ እየረጫችሁ ወይም ደግሞ ከተመቻችሁም ካላችሁን ቅርንፉድ፣ የሮዝመሪ ውሃ ምናምን እያደረጋችሁ ብትጠቀሙ በጣም ወሳኝ ነው። የሆነ እንግዲህ የቅርንፉድ ውሃና ቅባቴ የ ኮኮናት ኦይል የጣሳው ብያቸዋለሁ። በጣም ቆንጆ ነው ያገኘሁት። እኔ ብቻ ሳይሆን ያው ቤተሰብ ሙሉ ቤተሰብ ስለሚጠቀም ማለት ነው። ስለዚህ እሱን እጠቀማለሁ። ያው የሰራውት ወይም ጭቃ ቅባት ወይም ቫዝሊን የለኝም። ይህንን ነው የምጠቀመው። አሁን እንደዚህ ረጫዋለሁ። ያው እኔ አሁን እንዲለሰልስልኝ ሳይሆን የቁርንፉዱን ውሃ የተጠቀምኩት እንዲጠናክርልኝ ነው። ለምን ሙትት እንዳይልብኝ ነው። በእርግጥ ለዘዝ ያለ ነው። በደንብ አልደረቀም፣ ግን ማድረግ ነበረብኝ። ስለዚህ እንደዚህ ረጭች አለው እየረጫው እንትንለዋለሁ። ያው እኔ ስፈታው ቆንጆ ነው የማገኘው ጠንክሮ ይጠነክራል። ሁልጊዜም ስትታጠቡ ብቻ ሳይሆን ከታጠባችሁ በኋላ ብቻ ሳይሆን ስትፈቱት፣ እንዲሁም ልትሰሩት ስትፈቱት ይህን በተጠቀሙ ፀጉራችሁ፣ በተለይ እየሞተ ያለ ፀጉር ጠንካራ ይሆናል ማለት ነው። ቆንጆ ይሆንላችኋል እንዲሁም ደግሞ ነቃቀሉንም እድገቱንም በደንብ ይጨምርላችኋል። መጀመሪያ እንደዚህ ከተቀባችሁ በኋላ ታፍታቱታላችሁ በደንብ በደንብ አሁን፣ ይሄ ሙትት አያደርግም ጸጉር። ይሄ ታፍላ ነው። ፓራፊን ኦይል ነበረ የምጠቀመው፣ እነግራችኋለሁ፣ በጣም ጸጉሬ ሙትት ሲያደርገው፣ እኔ ብቻ አይደለሁም፣ በጣም ብዙ ልጆች ግን በጣም ጸጉር እንደሚገል ነው እየነገሩኝ ማለት ነው። ግን ይሄ በቃ ጸጉራችሁን የሆነ ሙቀትን የመስጠት ልክ እንደ ቫዝሊን ማለት ነው። ቫዝሊን ብዙ ልጆች ብላችኋል። በጣም ቆንጆ ነው፣ ተመችቶናል ያላችሁ ኝቶች አላችሁ። ያው እንደዚህ እንግዲህ በደንብ ከተቀባው በኋላ መጀመሪያ ረጭች ያለው ቅርንፉድ ውሃውን አይታችኋል። ግን ይህንን የምታደርጉት አሁን ቅርንፉድ ነው። ውሃ ቢሆን ግን ብቻውን ውሃ ቢሆን ረጠብ ለማድረግ ከፈለጋችሁ ማድረግ ያለባችሁ ጠንካራ ጸጉር ያላችሁ እህቶቼ ብቻ ናችሁ። ይሄ የሞተ ጸጉር ያላችሁ እንደውም ጸጉራችሁን አድርቃችሁ ነው ቅባት መቀባት ያለባችሁ። ያ ስላችሁ ግን የሞተ ጸጉርም ወይም ደግሞ በጣም ለስላሳ ፀጉርም ሆኖ ደግሞ ትንሽ የመድረቅ ባህሪ ያለው ጸጉርም አለ። እንደዛ ከሆነባችሁ ግን ትንሽዬ ውሃ በትንሹ እንደው በስፕሬ በመርጫው ተጠቅማችሁ እንትን ማለት ትችላላችሁ። እዛ እንደዚህ አንዱን ግማሽ ክፍል እንትን ካላችሁ በኋላ ያኛውን ጸጉራችሁን አንደኛውን ክፍል በደንብ አፍታታችሁ ከማበጠር ጀምሮ ነው ስተት የሚሰራው። ማታ ጸጉራችሁን አያችሁ ከታች ነው የምታበጥሩት። መጀመሪያ ከታች ከጫፍ ታበጥሩታላችሁ። አሁን የኔ ጸጉር እንደውም መቆረጥ ይፈልጋል። አሁን ጫፍጫፉ በጣም እየተያያዘ ና ቅጠያወጣያችኋ መጀመሪያ በጃችሁ ታፍታቱታላችሁ። ከዛ ከፍታታችሁ በኋላ ታበጥሩታላችሁ። ከተያየዘባችሁ ግዴታ ዝም ብላችሁ በማበጠሪያ አይደለም፣ ምን ችክ ያረጋችሁ የምታበጥሩት እንደዚህ ማፍታታት አለባችሁ። አብዛን ንቅልቅልና የሚለው ይበጣጠሳል፣ ይነቃቀላል፣ ፀጉራችሁ ጉዳት ላይ ይወድቃል ማለት ነው። ይሄው እንደዚህ አበጥሬዋለሁኝ። ከዛ ጥቅል ታርጉታላችሁ። ይሄን የምታደርጉት ትንሽ እረፍት ወስዶ ጸጉራችሁ ከቅባቱ ጋራ ትንሽ ለደቂቃ እረፍት ወስዶ ከዛ ስሰሩት ቆንጆ ይሆናል ማለት ነው ፀጉራችሁ። ስለዚህ ከዚህ በኩል ጨርሻለሁኝ። ከዛ ይሄኛውም ያው እንደዚሁ አበጥሬ ጨርሻለሁ። አሁን ይሄኛውንም እንደዚህ ጥቅልል ታረጉና ትንሽ እረፍት ትሰጡታላችሁ ማለት ነው። በእርግጥ አሁን ጊዜ ካላችሁ ነው ያ እንደዛ የምታደርጉት ይሄ ግዴታ አይደለም ሲጀመር ማለት ነው። ግን እንደዚህ ስታደርጉት ስትሰሩት ይመቻችኋል። አረፍ ይላል ትንሽ ሰዓት ከተበጠረ በኋላ እንዲጠቅልል ሲደረግ። አሁን ይሄኛው ስለበቃው እንደዚህ ፈታውና ቁጥርጥር መስራቴን እጀምራለሁ ማለት ነው። ቁጥርጥር ስትሰሩ ወይም ደግሞ ብዙ ጊዜ ሹርባ የምትሰሩ እህቶቼ የምትሰሩት ስህተት ወደኋላ ኋላ በምትሰሩበት ሰዓት ሙሉ ፊቱን ልቅ አያቸኋለን ያስቀረቱን ጸጉር ማለት የያስቀረቱን ትርፍ ቦታ ማለት ዘና እንዲል ከፊት ለፊት ወደኋላ ኋላ፣ ግንባራም እንዳትሆኑ ስህተት የምትሰሩት ግንባራም። አብዛኛው ጊዜ ግንባራ የምትሆኑት ከፊት ለፊት ልክም አድርጋችሁ ሹርባት ሳይታላችሁ ወደኋላ ነው የሚሸሸው። ስትሰሩ ደግሞ እንደዚህ ላል አድርጋችሁ ነው መስራት ያለባችሁ። ይኸው እንደዚህ የእኔ እንደሰራሁት ወፈር አድርጋችሁ ላል አድርጋችሁ ነው ፀጉሯችሁ። በቃ አብሯችሁ ከእድሜያችሁ እኩል እንደዚህ እያማረበት ይመጣል ማለት ነው። የተለያዩ ነገሮችን ስትጠቀሙ ደግሞ ሽበትን እየተከላከላችሁ ያለድሜሽ ውበትን መሙላችሁ ያለድሜሽ ውበትን እየተከላከላችሁ ትመጣላችሁ። ይሄው እንግዲህ ይህንን በመሰለ መልኩ ሰርቻዋለሁ። ከዛ ልክ ሲፈታ በጣም ነው የሚያምረው። በቃ ዘና ይላል። እንደዚህ አድርጋችሁ ከሰራችሁ በኋላ ማታ ማሰር አለበት።